የዩናይትድ ደጋፊዎች በ2004 ክለባቸውን የለቀቀውን ኡራጓያዊ ዲየጎ ፎርላንን አልረሱትም። በሌላ ጨዋታ ላይ ይዘመርለታል። ምክንያቱ ደግሞ በአንፊልድ ሁለት ጎሎችን አስቆጥረው ማንቸስተር ዩናይትድ ያሸነፈበትን ያንን ታሪክ ደጋፊዎች ስለማይረሱት ነው። በዚህ እውነታ ከሄድን ውድ አድማጮች ማንቸስተር ዩናይትድ ደጋፊዎች ከጥቂት ዓመታት በፊት እንደዛ ሲያብጠለጥሉት የነበረውን ሃሪ ማጓየርን አሁን ላይረሱት ሊዘምሩለት፣ ትላንትና አንድ የማይለቅ ማህተም ልቦናቸው ላይ አሳርፎባቸዋል። የማሸነፊያን ጎል ያስቆጠረው ይሄ ቀውላላው ተከላካይ ሃሪ ስለሆነ ነው። የትላንትናው ጨዋታ በማንቸስተር ዩናይትድ በኩል ርዕስ እንፈልግለት ካልን፣ በተለይ ተጫዋቾች ላይ ትኩረት ካደረግን፣ ያለ ጥርጥር ወይ ማጓየር ወይ ኤምቡሞ ወይ ደግሞ አማድ ላይ ማተኮር ይኖርብ